ሰላም የሓሪ ተከታታዮች፣ ከኛ ጋር ስለሆናችሁ እናመሰግናለን። በዛሬው ትንታኔያችን በዓለም አቀፍ መድረክ ላይ ወሳኝ ስፍራ ስለምትይዘው፣ ሁሌም የትኩረት ማዕከል ስለምትሆነው እና ከብዙ ግጭቶች ጋር ስሟ እንደ ማጣፈጫ ቅመም ተያይዞ የሚነሳው ሀገር ኢራን እንመለከታለን። ቢቢሲ ወርልድ ሰርቪስ ባቀረበው ጥልቅ ዘገባ ኢራን በዓለም ዙሪያ በሚካሄዱ ግጭቶች ውስጥ የምትሳተፍባቸውን አምስት ዋና ዋና ምክንያቶችን አንስቷል። ይህ ዝግጅት የእያንዳንዱን ምክንያት ውስብስብነት ታሪካዊ መነሻውን ና ወቅታዊ አንድምታውን ይፈትሻል። የምንነካቸው እያንዳንዳቸው ነጥቦች እርስ በርስ እንዴት እንደተሳሰሩ እንመለከታለን። ኢራን በቀላሉ ልትገለጽ የማትችል ሀገር ናት። ለመሆኑ ስለምንድን የምናወራው? የእስልምና አብዮት፣ የፋርሲ ኢምፓየር ልዕልና፣ የኒውክሌር ፕሮግራም ስጋት? ምናልባትም የሁሉም ድምር ይሆናል። አብራችሁን ቆዩ። ኢራንን በደንብ ለማወቅ የረዥም ጊዜ ታሪኳንና ራሷን እንደ ታላቅ የፋርስ ኢምፓየር ወራሽ አድርጋ የምትመለከትበትን መንገድ ማወቅ ግድ ነው። ይህ ታሪካዊ ዳራ በቀጠናው ውስጥ ያለውን ተጽዕኖ የማስፋትና እንደ ትልቅ የስልጣኔ ምሰሶ የመታየት ፍላጎቷን እምነት መነሻ ያደርጋል። ኢራን እንደ ጥንታዊ ስልጣኔ በታሪካዊ አሻራዋ ላይ በመመስረት የራሷን ክልላዊ ምኞቶችና የደህንነት ስጋቶች አሏት። ይህ የረዥም ጊዜ ታሪካዊ ማንነት በዛሬው ዕለት ባላት የውጭ ፖሊሲ ላይ ከፍተኛ ተጽዕኖ ያሳድራል። ኢራን ራሷን እንደ ቀጠናዊ የበላይ ኃይል የመቁጠር ታሪካዊ አመለካከት አላት። በዘጠነኛውና በአስረኛው ክፍለ ዘመን እስላማዊ ዓለም የእውቀትና የቴክኖሎጂ ማዕከል በሆነበት ወቅት የፋርስ ሳይንቲስቶች፣ ፈላስፎች እንዲሁም አርቲስቶች ትልቅ አስተዋጽኦ አበርክተዋል። ይህ ደግሞ ኢራን በክልሉ ውስጥ የባህልና የኃይል ምሰሶ እንድትሆን አድርጓት ነበር። ታዲያ የዚያኔው ታሪካዊ የክብር ስሜት እስከ ዛሬ ድረስ በፖሊሲዎቿ ውስጥም ይንጸባረቃል። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ላይ ኢራን የክልሏ የጸጥታ ምሰሶ የመሆን አቅም አላት ሲል በግልጽ አስቀምጧል። የኢራን ታሪካዊ ትስስር በኢራቅ በሊባኖስና በየመን ውስጥ ያሉትን የሺያ ቡድኖችን ለመደገፍ እንደ ትልቅ ድልድይ ነው። ለምሳሌ ኢራቅ ውስጥ ወደ 60 በመቶ የሚጠጋው ህዝብ ሺያ ሲሆን ኢራን ከነሱ ጋር ጥልቅ የሃይማኖትና የባህል ትስስር አላት። በኢራንና በዩናይትድ ስቴትስ መካከል ያለው የብዙ አስርተ ዓመታት ውጥረት ኢራን በዓለም አቀፍ ግጭቶች ውስጥ የምትሳተፍበት ቁልፍ ምናልባትም ዋነኛ ምክንያት ነው። ከ1979 የእስልምና አብዮት በኋላ የአሜሪካና የኢራን ግንኙነት በእጅጉ ተበላሽቷል። ይህ ውጥረት ሁለቱን አገራት በቀጥታም ሆነ በተዘዋዋሪ በክልላዊና ዓለም አቀፋዊ ጉዳዮች ላይ በግንባር ቀደምትነት እንዲሳተፉ አድርጓቸዋል። ኢራን የአሜሪካን ተጽዕኖ በክልሉ ውስጥ ለመቀነስና የራሷ እሷን የደህንነት ስጋቶች ለመከላከል ያለመ የውጭ ፖሊሲ ትከተላለች። ይህ ደግሞ በሶሪያ ኢራቅና የመን ባሉ ግጭቶች ላይ ከፍተኛ ተጽዕኖ እያሳደረ ቀጥሏል። አሜሪካ ታላቋ ሰይጣን ብላ የምትጠራት ኢራን የአሜሪካን ወታደራዊ መገኘት በክልሉ ላይ እንደ ቀጥተኛ ስጋት ትመለከተዋለች። በአሁኑ ጊዜ በባህረ ሰላጤው አካባቢ በሚገኙ የአሜሪካ የጦር ሰፈሮች ከ30ሺህ በላይ የአሜሪካ ወታደሮች እንደሚገኙ ይገመታል። ይህ የአሜሪካ ወታደራዊ ኃይል መገኘት በተለይ በ በኢራቅና በሳውዲ አረቢያ ውስጥ ኢራን የራሷን የደህንነት ስትራቴጂ እንድትገነባ ያስገድዳታል። ለምሳሌ በቅርቡ በየመን ሀውቲዎች በቀይ ባህርና በኤደን ባህረ ሰላጤ ላይ ባደረጉ ተከታታይ የባህር ላይ ጥቃቶች ኢራን ለሀውቲዎች ድጋፍ መስጠቷ አሜሪካና አጋሮቿ ከፍተኛ ወታደራዊ ምላሽ እንዲሰጡ አድርጓል። ይህም አሜሪካንና ብሪታንያን የሀውቲ ኢላማዎች ላይ ጥምር ጥቃት እንዲፈጽሙ አስገድዷቸዋል። ሁኔታው የሚያሳየው ኢራን እነዚህን ቡድኖች በመጠቀም የአሜሪካን ፍላጎት የምትፈታተንበት ያለበትን መንገድና ውጥረቱ ከጊዜ ወደ ጊዜ እየተባባሰ መምጣቱን ነው። ከእስራኤል ጋር ያለው ግጭት የኢራን የውጭ ፖሊሲ ዋነኛ አካል ሲሆን ከእስልምና አብዮት በኋላ የኢራን መሪዎች የእስራኤልን ሕልውና እንዲቃወሙ አድርጓቸዋል። ኢራን እንደ ሂዝቦላህ በሊባኖስና ሐማስ በጋዛ ያሉትን ቡድኖች በገንዘብ በሥልጠናና በጦር መሳሪያ በመደገፍ በእስራኤል ላይ ጫና ለመፍጠርና በክልሉ ያለውን ተጽዕኖን ለማስፋት ትጥራለች። እነዚህ የውክልና ቡድኖች ኢራን በቀጥታ ወታደራዊ ግጭት ውስጥ ሳትገባ ፍላጎቶቿን እንድታስጠብቅ ያስችሏታል። በጥቅምት 2023 ሐማስ በእስራኤል ላይ የፈጸመው አሰቃቂ ጥቃትና ከዚያ በኋላ የተከሰተው የጋዛ ጦርነት የኢራንን የውክልና ስትራቴጂ ግልጽ አድርጎታል። እስራኤል ኢራንን የጥቃቱ ዋና አስተባባሪ ባትልም የሐማስ የረዥም ጊዜ ድጋፍ ሰጪ መሆኗን ገልጻለች። በ2023 ብቻ ኢራን ለሂዝቦላ በዓመት እስከ 700 ሚሊዮን ዶላር እንደምትሰጥ የአሜሪካ የመከላከያ ሚኒስቴር ሪፖርት ይፋ አድርጓል። እንዲሁም ለሐማስም በሚሊዮኖች የሚቆጠሩ ዶላሮችን ታቀርባለች። ይህ ድጋፍ ክልላዊ አለመረጋጋትን ያባብሳል። በተለይም በሊባኖስና በሶሪያ ውስጥ ሂዝቦላ ከፍተኛ ወታደራዊ ኃይል እንዲያደረጅ አግዞታል። በደቡብ ሊባኖስና በእስራኤል ድንበር ላይ አሁን ያለው ውጥረት በተለይ የሐማስ እስራኤል ጦርነት ከተጀመረ በኋላ የኢራን የውክልና ስትራቴጂ ምን ያህል አደገኛ እንደሆነ ያሳያል። ይህም የክልላዊ ጦርነት ስጋትን ይበልጥ እንዲጨምር ያደርጋል። ሌላኛው በቀጠናው ውስጥ ካሉ ትላልቅ የኃይል ሽኩቻዎች አንዱ በኢራንና በሳውዲ አረቢያ መካከል ያለው የውክልና ጦርነት ነው። እነዚህ ሁለቱ ሀገራት ለክልላዊ የበላይነት ሲፎካከሩ በተለያዩ ሀገራት ውስጥ በተዘዋዋሪ ጦርነቶች ይሳተፋሉ። ለምሳሌ በየመን ያለው የእርስ በእርስ ጦርነትና በሶሪያ ውስጥ ያለው ግጭት ሁለቱ የዚህ የኃይል ሽኩቻ ማሳያዎች ናቸው። ኢራን በሺያ እምነት ተከታይ ቡድኖች በኩል ተጽዕኖዋን ለማስፋት ስትሞክር፣ ሳውዲ አረቢያ ደግሞ የሱኒ እስላማዊ የበላይነትን ለማስጠበቅ ትጥራለች። ይህ ሽኩቻ የዘለቀው ከ1979 አብዮት ጊዜ ጀምሮ ሲሆን በቅርቡ በቻይና አማካኝነት የተካሄደው የዲፕሎማሲያዊ ግንኙነት መደበኛነት ቢኖረውም መሠረታዊ ልዩነቶቹ አሁንም ድረስ እንደዘለቁ ናቸው። በየመን ከ ከ2014 ጀምሮ ባለው ግጭት ኢራን ለ ለሀውቲ አማጽያን ድጋፍ ስትሰጥ ሳውዲ አረቢያ ደግሞ የመንግስትን ወገን ትደግፋለች። ይህ ጦርነት ከ377 ሺህ በላይ ሰዎችን ሕይወት እንደቀጠፈ የተባበሩት መንግስታት ድርጅት አስታውቋል። አብዛኞቹ በረሃብና በበሽታ ምክንያት የሞቱ ናቸው። ይህ የሚያሳየው የዚህ ክልላዊ ሽኩቻ ምን ያህል አስከፊ መዘዞች እንዳሉት ነው። በሶሪያ ደግሞ ኢራን ለባሽር አልአሳድ መንግስት ወሳኝ ድጋፍ ስትሰጥ፣ ሳውዲ አረቢያ ደግሞ ለተቃዋሚ ቡድኖች ትደግፍ ነበር። ይህም ግጭቱን ይበልጥ ውስብስብ አድርጎ ከ14 ዓመት በኋላ የመንግስት ለውጥ ተካሂዷል። የኢራን ሚሳይል ፕሮግራምና የኒውክሌር ኃይል ምኞት ዓለም አቀፍ ስጋትን የፈጠሩና ኢራን በዓለም አቀፍ ግጭቶች ውስጥ የምትሳተፍበት የመጨረሻ ግን ደግሞ ወሳኝ ምክንያት ነው። ኢራን የሚሳይል አቅሟንና የኒውክሌር ቴክኖሎጂ ፍላጎቷን እንደ መከላከያና የክልላዊ ኃይል መገለጫ አድርጋ ትመለከተዋለች። ሆኖም ሌሎች ሀገራት በተለይም ምዕራባውያን እንደ ክልላዊ አለመረጋጋት ምንጭና ለዓለም አቀፍ ደህንነት ስጋት ያዩታል። በ2015 ከዓለም ሀያላን ሀገራት ጋር የተደረሰው የኒክሌር ስምምነት የኢራንን የኒክሌር ፕሮግራም ለመገደብ ያለመ ነበር። ይሁን እንጂ የአሜሪካ በ2018 ከስምምነቱ መውጣትና ኢራን የዩራኒየም ማበልጸግ ስራዋን ማሳደጓ ውጥረቱ እንዳግም አባብሶታል። በዓለም አቀፍ የኒክሌር ኃይል ኤጀንሲ የቅርብ ጊዜ ሪፖርቶች መሰረት የኢራን የዩራኒየም ማበልጸግ አሁን እስከ 60 በመቶ ጥራት ላይ ደርሷል። ይህም የጦር መሳሪያ ደረጃ ከሆነው ዘጠና በመቶ በጣም የቀረበ መሆኑን ያሳያል። በመሆኑም በምዕራባውያን ዘንድ ከፍተኛ ስጋትን ፈጥሯል። የኢራን የረጅም ርቀት ሚሳይሎች ለምሳሌ ሰጅጂልና ካይበር እስከ 2000 ኪሎ ሜትር መድረስ የሚችሉ ሲሆን እስራኤልን፣ ሳውዲ አረቢያንና በአካባቢው ያሉ የአሜሪካ ወታደራዊ ይዞ ቦታዎችን በቀጥታ ስጋት ላይ ይጥላል። ይህ ሁኔታ ማዕቀቦችን፣ የዲፕሎማሲያዊ ውጥረቶችንና አንዳንድ ጊዜ ወታደራዊ ግጭቶችን ሊያስከትሉ የሚችሉ ውጥረቶችንም ፈጥሯል። በመጨረሻም ኢራን በዓለም አቀፍ ግጭቶች ውስጥ የምትሳተፍባቸው እነዚህ ምክንያቶች ውስብስብና እርስ በርስ የተያያዙ ናቸው። የአገሪቱ ታሪክ፣ ከአሜሪካ ጋር ያለው የማያባራ ውጥረት፣ ከእስራኤል ጋር ያለው ግጭት፣ ከሳውዲ አረቢያ ጋር ያለው የኃይል ሽኩቻና የኒውክሌርና የሚሳኤል ፍላጎቷ በክልሉ ውስጥ ያላትን ተሳትፎ ይወስናሉ። ኢራን በቀጠናው ውስጥ ያላትን ተጽዕኖ ለማስጠበቅ፣ የራሷን ደህንነት ለማረጋገጥ እና እንደ ታላቅ አገር ለመታየትም ትጥራለች። ይህ ዘገባ ስለ ኢራን ዓለም አቀፋዊ ሚና በጥቂቱ ግንዛቤ የሚያስጨብጥ መሆኑን ተስፋ እናደርጋለን። ኢራን የምትከተለው የውጭ ፖሊሲ በቀላሉ ሊፈታ የሚችል አይደለም። ነገር ግን ታሪካዊ ሃይማኖታዊና ጂኦፖለቲካዊ መሠረቶችን በመረዳት ለምን እንዲህ እንደምትሰራ በተሻለ ማወቅ ይቻላል። ይህን በተመለከተ ወይም ሌላ የምታካፍሉን ሀሳብ ቢኖር በአስተያየት መስጫው ጻፉልን። የዛሬውን በዚህ አበቃን፣ በሌላ ርዕሰ ጉዳይ እንመለሳለን። ስላዳመጣቸውን እናመሰግናለን።